ቤተሰብ እኔ በደስታ ልፈነዳ ነው ማለት ነው። በደስታ ልፈነዳ ነው። ያ ወይኔ፣ ፎቶ ሾፕ መስሎኝ ማለት ነው። ፎቶ ሾፕ መስሎኝ ማለት ነው። ቤተሰብ በደስታ ልፈነዳ ነው። የምር ነው። ወይኔ እናቴ የጨረቃ ፋሚሊዎች ማለት ነው። ዛሬ በጣም በቃ ልዩ ቀን ነው። ልዩ ቀን ነው። በጉጉት ብዙዎቻችን ስንጠብቀው የነበረው ቀን ነው ብዬ ነው ማስበው። የማይደርስ ነገር የለም አያችሁ፣ በዚህ ምድር ላይ ማለት ነው። የማይደርስ ነገር የለም፣ ሁሉ ነገር ይደርሳል። ለማንኛውም የጨረቃ ፋሚሊዎች ይሄ እንኳን ደስ አላችሁ የኔ ውዶች፣ የኔ ቆች ማለት ነው። እና ዛሬ ለእኛ ልዩ ቀን ነው። በቃ ልዩ ቀን እናንተ። ወይኔ ደስ ብሎኛል። ብቻ እንዴት ብዬ እኔ ደስታዬን ራሱ መግለጽ አቅቶኛል።